ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሩሃ ቲቪ ተከታታዮች፣ የመጋቢት አንድ 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ጎጃምና ሸዋ ቀጠናዎች እየተደረጉ ያሉ ውጊያዎች ተባብሰው እንደቀጠሉ ነው። ዝርዝር ግንባር መረጃ አለን። ብልጽግና ከኤርትራ ጋር ለሚደረግ ውጊያ በቀጣዩ ሳምንት አዲስ ዘመቻ ሊጀምር መሆኑ ተገልጿል። አቶ ጌታቸው ረዳ እነ ደብረ ጽዮን ስልጣን እንዳይዙ የምችለውን ሁሉ አደርጋለሁ ሲሉ ተሰምተዋል። ጥላቻ ንግግር የሚያደርጉ አካላት ተጠያቂ እንዲሆኑ እንጠይቃለን ሲል ምክር ቤቱ ገልጿል።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 በጎንደር፣ ጎጃም እና ሸዋ ቀጠናዎች እየተደረጉ ያሉ ውጊያዎች ተባብሰው እንደቀጠሉ ነው። የአማራ ፋኖ በተለያዩ የክልሉ አካባቢዎች የሚያደርገው ውጊያ አጠናክሮ የቀጠለ ሲሆን የአደረጃጀት ስራዎችንም እየሰራ ይገኛል። በአማራ ፋኖ ጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ የካቲት 29 እስከ ዛሬ መጋቢት አንድ ድረስ ልዩ ጉባኤ አድርገዋል። በጉባኤው የሶማ ብርጌድ አመራርና የሁሉም ሻለቃ ተወካይ አባላት፣ ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ እንዲሁም የአማራ ፋኖ በጎጃም የፖለቲካ መኮንኖች ተሳታፊ ተሳታፊ ሆነዋል። ሶስት ተከታታይ ቀናትን በፈጀው ጉባኤ አጠቃላይ የብርጌዱ የስራ አፈጻጸም በጥልቀት እየተገመገመ ሲሆን፣ ወቅታዊ የህዝብ ጥያቄዎችና ፍላጎቶች በልኩ ተዳሰው ተለይተውበታል። በመጨረሻም የብርጌድ አመራር እንደገና የማዋቀር ስራ በመስራትና ቀጣይ ስራ አቅጣጫዎችን በማስቀመጥ ጉባኤው ተጠናቋል። በዚህም ሰብሳቢ ፋኖ እርቂሁን ጫኔ፣ ምክትል ሰብሳቢ ፋኖ አብርሃም አበበ፣ ወታደራዊ አዛዥ ፋኖ አሳምነው አንዳርጌ፣ የፖለቲካ ዘርፍ ኃላፊ ዋና ሳጅን ይልቃል አስሬ፣ ህዝብ ግንኙነት ፋኖ ሙልቀን ተንቀሳቃሳ ሆነው ተመርጠዋል። በሌላ በኩል ደግሞ ከሀያ በላይ የአገዛዙ ወታደሮች ተቋሪት ቀጠና በተደረገ ውጊያ በፋኖ ተገድለዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የነበልባሉ ገረመው ወንዳወቅ ብርጌድ የካቲት 29 እና 30 2017 ዓ ም በወሰደው ድንገተኛ እርምጃ ከሀያ በላይ የአገዛዙ ሰራዊት አባላት መገደላቸውና በርካቶች መቁሰላቸው ተገልጿል። የአማራ ፋኖ በጎጃም ምክትል ወታደራዊ አዛዡ የሻለቃ የኔዓለም ድንቅ የመምራት ጥበብ በታየበት አውደ ውጊያ የፋኖ ኃይሎች ምንም ጉዳት አላስተናገዱም ተገደዱ የፋኖን ጥቃት መቋቋም ያልቻሉት የአገዛዙ ኃይሎችም ወደ ገነት አቦ ከተማ የሸሹ ሲሆን ገነት አቦ ከተማ የሚገኙ ንጹሀንም ገድለዋል፣ ሀብት ንብረትም አውድመዋል። በተመሳሳይ ከአዲስ ቅዳም ወደ አሸዋ መንደር ተብሎ ወደሚጠራ ቦታ ሲንቀሳቀስ በነበረ ተሽከርካሪ ላይ በፋኖ በተፈጸመ የደፈጣ ጥቃት ተሽከርካሪው ላይ የነበሩ የአገዛዙ ጦር አባላት ሞተዋል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ ፋኖዎች ወደ አረሪት ከተማ ገብተው ጥቃት ፈጽመዋል። ትናንት አረሪት ከተማ አዲስ ከብት ተራ አካባቢ ለቅኝት የወጣው የአገዛዙ ጦር ላይ ፋኖ ኃይሎች በከፈቱት ተኩስ የአገዛዙ ሁለት ከፍተኛ አመራሮች ከነ አጃቢዎቻቸው ተገድለዋል። በምዕራብ ጎንደር ቋራ እየተደረገ ያለው ከፍተኛ ውጊያም ተባብሶ ቀጥሏል። ይህ የፋኖ ጥቃት ተከትሎም በወረዳው ያሉ የብልጽግና አመራሮች ወደ ዞኑ ከተማ ገንደ ውሃ እንዲሄዱ እየተደረገ ነው። በሽንፋ ቱመትና ቋራ ካሉ ከተሞች የአገዛዙ አገልጋይ ካድሬዎች ተከትሏቸው የመጡት የመከላከያ አባላት በመደምሰሳቸው ነው ካድሬዎቹ ሽሽት የጀመሩት። እንዲሁም ደቡብ ጎንደር እብናትና በለሳ የአገዛ የአገዛዙ ጦር አባላት ንጹሐንን ንብረት የፋኖ ቤተሰብ ናችሁ በማለት እያወደሙ መሆኑ ተገልጿል። በተመሳሳይ ከእስቴ ወደ ደብረ ታቦር ቃሳይ ሲንቀሳቀሱ በነበሩ የአገዛዙ ጦር አባላት ላይ የተፈጸመ የደፈጣ ጥቃት ኪሳራ ደርሷል። አቂቶ ተብሎ በሚጠራ ቦታ ላይ ሲንቀሳቀሱ በነበሩ ሁለት የአገዛዙ ጦር ተሽከርካሪዎች ላይ ውድመት መድረሱ ነው የተገለጸው። ብልጽግና ከኤርትራ ጋር ለሚደረግ ውጊያ በቀጣዩ ሳምንት አዲስ ዘመቻ ሊጀምር መሆኑ ተገለጸ። የኦሮሞ ብልጽግና ከፍተኛ ባለስልጣናትና ሌሎች የመንግስት ተሿሚዎች ልዩ ስብሰባ ማድረጋቸውና ግምገማ ማካሄዳቸው ተገልጿል። ስልጣናችን አደጋ ውስጥ ወድቋል በሚል የተካሄደው ግምገማ የኃይል አሰላለፍን፣ ወታደራዊ ስምሪትን እና ቀጣይ የጦርነት እቅዶችን ተነስቶ ውይይት ተካሂዶበታል። የኦሮሞ ብልጽግናዎች የስልጣናችን ስጋት በሚልም አራት አካላትን መድበዋል። በአሁኑ ሰዓት የስልጣናችን አንደኛ አደጋ ያሉት ህዋትን ሲሆን በሁለተኛነት ያስቀመጡት ደግሞ የኤርትራን መንግስት ነው። ከወራት በፊት አንደኛ ስጋታችን ሲሉ የነበሩት ፋኖ በሶስተኛነት አስቀምጠውታል። ለዚህ ደግሞ ምክንያት ያቀረቡት የፋኖን ጉዳይ ራሱ የክልሉ ብልጽግና ወጥሮ ይዞልናል የሚለው ነው። በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ደግሞ የስልጣናችን ስጋት ነው ያሉ ሲሆን ይህንን ደግሞ ራሱ የኦሮሞ ህዝብ ሊዋጋው ይገባል የሚል አቋም ይዘዋል። የኤርትራን ጉዳይ በተመለከተ ባደረጉት ግምገማ ጦርነት አይቀሬ መሆኑን ገምግመዋል። ኤርትራ በካርታም ትንሽ ናት፣ ህዝቧም አናሳ ነው፣ ወታደ ና ፖለቲካዊ አቅማም ትንሽ ነው የሚል አቋም የያዙት ኦህዴዶች ይህም ፊት ለፊት የሚታይ የኤርትራ ማንነት ነው ብለዋል። ነገር ግን ጦርነት ቢጀመር ከጀርባ ስላሉ ሀገራት ማውራት ያስፈልጋል በሚል ገምግመዋል። ከግብፅ እስከ ሶማሊያና ሱዳን እንዲሁም ከሳውዲ ድረስ ያሉ ኃይሎች ተሳታፊ ይሆናሉ የሚል ግምት ይዘዋል። በሌላ በኩል ደግሞ ከኤርትራ ጋር ጦርነት ውስጥ ብንገባ አገር ውስጥ ያለው የብልጽግና መዋቅር ይፈርሳል የሚል ስጋት አስቀምጠዋል። ስለሆነም በቀጣይ ሳምንት ሀገር ስትደፈር ዝምብዬ አላይም የሚል ዘመቻ ለመጀመር የታሰበ ሲሆን ግዳጅ ዘመቻዎችንም ለመጀመር አስበዋል። የማህበራዊ ዘመቻም በስፋት እንዲጀመር የታሰበ ሲሆን ሚሊሻም በየቀበሌው ያለው ካምፕ እንዲገባና በየቀበሌው ያለው ሚሊሻ ካምፕ እንዲገባና ታጥቆ አካባቢውን እንዲጠብቅ ይታዘዛል ተብሏል። ማህበረሰቡም የሚሊሻውን ቀለብ እየቻለ አካባቢውን እንዲጠብቅ ይታዘዛል። በሌላ በኩል በዛሬ ሁለት በአዲስ አበባ በሚገኘው ጦር ኃይሎች ግቢ በርካታ የጦር ሄሊኮፕተሮች ሲያርፉና ሲነሱ እንደነበር ተገልጿል። እነዚህ ሄሊኮፕተሮች የሚመጡትም ሆነ የሚሄዱት በሰሜን አቅጣጫ ሆኖ የተነገረ ሲሆን ይህ ያልተለመደ መደ እንቅስቃሴ ከምን ጋር እንደሚያያዝ ግን አልታወቀም። አቶ ጌታቸው ረዳ እነ ደብረ ጽዮን ስልጣን እንዳይዙ የምችለውን ሁሉ አደርጋለው ሲሉ ተሰሙ። አቶ ጌታቸው ረዳ ያቋቋሙት የትግራይ ክልል ጊዜያዊ አስተዳደር ምክር ቤት ዛሬ ባወጣው መግለጫ የክልሉ ጦር ኃይል ስልጣን እየቀማ መሆኑን በማንሳት ይህንንም ተቃውመዋል። የክልሉ ጊዜያዊ አስተዳደር ከታች መዋቅር እንዳይኖረው በጦር አዛዦች እየተደረገ ያለው ማህተምና ስልጣን የመቀማት እንቅስቃሴ እንዳሳዘናቸውም ገልጸዋል። ይህ ምክር ቤት በዛሬው መግለጫው የጸጥታ ኃይሉ እያደረገ ያለው የክልሉን ጊዜያዊ መንግስት የማፍረስ ሂደት ተባብሶ መቀጠሉንም አንሱ። እንዲሁም ከነጌታቸው ጌታቸው ረዳ ጋር የወገኑ የዞን የሰላምና ጸጥታ ቢሮ ኃላፊዎችን የፖለቲካ አመራሮችን ጭምር እያሰረና ከቦታቸው እያነሳ መሆኑ ታውቋል። የትግራይ ጀኔራሎች ለብልጽግና አድሯል ያሉትን የጌታቸው ረዳን መዋቅር ላይ ሳይሆን ከታች እየቦረቦሩት መሆኑ ታውቋል። በዚህም በወረዳና በቀበሌ ደረጃ ያሉ የጊዜያዊ አስተዳደሩን አመራሮች በስፋት እያወረዱ ነው። በተለይም በደቡባዊ ትግራይ አካባቢዎች የነጌታቸው ረዳ መዋቅር ሰፋ ያለ በመሆኑ ይህንን ከስሩ ለማፍረስ በትጋት እየሰሩ መሆኑ ተገል ገልጿል እንዳለ አቶ ጌታቸው ረዳ በዛሬው ውለት በዚህ ጉዳይ ላይ በሰጡት መግለጫ ነደብረ በጭራሽ ስልጣን እንዲይዙ አልፈቅድም ብለዋል። አቶ ጌታቸው በመግለጫቸው ወደ ስልጣን የመጣሁት ፈልጌ ሳይሆን በፌዴራል መንግስቱ ምርጫ ነው ያለ ሲሆን ያሉ ሲሆን በትክክለኛው መንገድ ስልጣኔን የማስረከብ ችግር የለብኝም። ሆኖም የነደብረ ቡድን ስልጣን ግን የምችለውን ሁሉ አደርጋለሁ ብለዋል። የጥላቻ ንግግር የሚያደርጉ አካላት ተጠያቂ እንዲሆኑ እንጠይቃለን ሲል ምክር ቤቱ ገለጸ። የእስልምና ጉዳዮች ጠቅላይ ምክር ቤት የጥላቻ ንግግር በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆን እንፈልጋለን ሲል መግለጫ አውጥተዋል። የእስልምናና መልካም እሴቶችና የነቢዩ መሐመድን ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የገለጸው ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና እሳቤ ጉዳዩን በትዕግስት ሲከ እንደተከታተል እንደቆየ ገልጸዋል። ይሁን እንጂ ችግሩን ከዚህ በላይ በትግስት መመልከቱ ውጤቱ የከፋ መሆኑን ጠቁሟል። የኢስላምና የነቢዩ መሐመድን ክብር የሚነኩ አካላት በሕግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ እንደሚሰራም አሳውቀዋል በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የእስላምና የነቢዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶችን እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ሲልም ጠይቀዋል የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ ወሰንልን ሲልም ጠይቋል። ወቅቱ በሙስሊሞች እና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖት እና የኢትዮጵያዊነት እሴት ያፈነገጡ የጠላቻ ንግግሮች የሚገሰጹበት እና የሚታረሙበት የጽሞና ወቅት እንዲሆን ሲልም ምክር ቤቱ ጥሪ አቅርበዋል። የአሜሪካ አየር ኃይል በትራምፕ መኖሪያ ቤት አቅራቢያ ሲበሩ የነበሩ ሁለት ሄሊኮፍተሮችን እንዲመለሱ ማድረጉን አስታወቀ። የአሜሪካ አየር ኃይል ጀቶች በትናንትናው ዕለት በፕሬዚዳንት ዶናልድ ትራምፕ የፍሎሪዳ መኖሪያ ቤት አቅራቢያ በጊዜያዊነት በተከለለ ቦታ ሲበሩ የነበሩ ሁለት የሲቪሊያን ሄሊኮፍተሮች እንዲመለሱ ማድረጉን የሰሜን አሜሪካ ኤሮስፔስ ዲፌንስ ኃይል እዝ ባወጣው መግለጫ አስታውቋል። ይህ ጥሰት ፕሬዚዳንት ትራምፕ ባለፈው ጥር ወር ኋይት ሐውስ ከገቡ በኋላ የተፈጸሙ ጥሰቶችን ወደ ሀያ ከፍ እንዲሉ ማድረጉን እዙ ጠቅሷል። ሄሊኮፕተሮቹ ወደ ተከለከለው ቦታ የበረሩት ፕሬዚዳንት ትራምፕ በዌስት ፓልም ቢች የሚገኘውን የጎልፍ ሜዳቸው አንድ ዙር ጨዋታ ከጨረሱ በኋላ ሲሆን በኤፍ 16 ጀቶች እንዲመለሱ ተደርገዋል። በተመሳሳይ ባለፈው ቅዳሜ የአየር ኃይል ጀቶች ትራምፕ ማራላጎ ከተባለው ሪዞርታቸው እና ከመኖሪያ ቤታቸው ወደ ጎልፍ መጫወቻ ሜዳ ካረፉ ከጥቂት ደቂቃ በኋላ ሲበሩ የነበሩ ሄሊኮፍተሮችን መልሰዋል። ከፍተኛ የአየር ትራፊክ መጨናነቅ ባለበት ደቡብ ፍሎሪዳ ያሉ የአየር ክልል ጥሰቶች ተዋጊ ጀቶ ክልከላ እንዲያደርጉ ቢያስገድዷቸውም የትራምፕን መርሃ ግብር አለማስቀርየራቸውንም ወይም በደህንነታቸው ላይም ተጽዕኖ አለመፍጠራቸው ባለስልጣናት ተናግረዋል። እዙ እንዳለው ከመሬት እሳት ይታይ የነበረ ቢሆን ወዲያውኑ መጥፋቱንና ጉዳት አለማድረሱን ገልጸዋል። የፌዴራል ባለስልጣናት ትራምፕ በመኖሪያቸው በሚሆኑበት ወቅት ከትራምፕ ክለብ 30 ማይል ራዲየስ ውስጥ ቋሚ የሆነ የበረራ ክልከላ አድርገዋል። የአየር ክልል ጥሰቶችና ጠለፋዎች የተለመዱ ቢሆንም የክልከላ መመሪያዎችን በማይከተሉ የሲቪል አብራሪዎች ምክንያት ፕሬዚዳንት ትራምፕ ስልጣን